ሰላም ሰላም ውድ የፊደል አካዳሚ ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማረኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥ ነው ስልክ ወይም በይሞ በቴሌግራም በዋትሳፕ በሌሎች የሚዲያ አማራጮች ሀሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ቪዲያችን ወይም ትምህርታችን ደግሞ የተለያዩ የአማርኛ ቃላት ምስረታ እንማማራለን። ከዚህ በፊት ቃላትን እየመሰረትንን ስንማማር ነበረ፣ ሆሄዎችን ሁለትና ከዛ በላይ ሆሄዎችን አንድ ላይ በማቀናጀት ቃላት ስንመሰረት ነበር። ዛሬ ደግሞ ቃላቶችን አንድ ላይ በማጣመር ትርጉም ያለው አረፍተ ነገር እየመሰረትንን እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮም እስከ መጨረሻው ድረስ መከታተል ነው የሚሆነው። ወደ ትምህርቱ እንሂድ። ኦኬ እንግዲህ ወደ ዛሬ ትምህርታችን ስንሄድ ከዚህ ላይ ምን እንደምታዩት ምን ይላል? አማረኛ አረፍተ ነገር ምስረታ ለጀማሪዎች ይለናል። ሰው ከዚህ ጋር የምናያቸውን እያንዳንዱን አረፍተ ነገሮች እንዴት በቀላሉ ማንበብ እንዲሁም መመስረት እንደምንችል እንማማራለን። እንጀምር። ኦኬ ወደ መጀመሪያው ስንሄድ የመጀመሪያው አረፍተ ነገር ምን ይላል እስኪ መጀመሪያ እያንዳንዳቸውን ሆሄዎች እየቆጠርን እናነባለን። ከዛ ደግሞ ጠቅለል አድርገን በፍጥነት የምናነብ ይሆናል ማለት ነው። ኦኬ ምን ይላል የመጀመሪያው፣ አ በ በ አበበ፣ ወ ደ ቤ ቱ ሄ ደ አበበ ወደ ቤቱ ሄደ አበበ ወደ ቤቱ ሄደ ብለን እናነባዋለን ማለት ነው። ኦኬ ወደ ሁለተኛው ስነድ ሁለተኛውስ ምን ይላል? ሳራ ጎበዝ ልጅ ናት። ሳራ ጎበዝ ልጅ ናት። ሳራ ጎበዝ ልጅ ናት። ሳራ ጎበዝ ልጅ ና ተብሎ ይነበባል። ኦኬ ወደ ሶስተኛው ስን ሶስተኛው ስ ምን ይላል? ከበደ በጣም መልካም ነው። ከበደ በጣም መልካም ነው ከበደ በጣም መልካም ነው ተብሎ ይነበባል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ምን ይላል? ሰ ው ሆ ሉ ደ ግ ቢ ሆ ን ጥ ሩ ነ ው ሰው ሁሉ ደግ ቢሆን ጥሩ ነው። ሰው ሁሉ ደግ ቢሆን ጥሩ ነው ይላል። ኦኬ ይህን በዚህ ካየን ወደሚቀጥለው ስነድ ቀጣዩስ ምን ይላል? ቀጣዩ ደግሞ ለ ሰ ው ብ ለ ህ መ ኖ ር የ ለ ብ ጠቅላላ አድርገህ ስናነበው ለሰው ብለህ መኖር የለብህም። ለሰው ብለህ መኖር ለሰው ብለህ መኖር የለብህም ተብሎ ይነባባል ማለት ነው። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? አ ስ ቴ ር በ ስ ራ ዋ ታ ታ ሪ ት አስቴር በስራዋ ታታሪ ናት አስቴር በስራዋ ታታሪ ናት ብያ ነባዋለሁ ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ይኛው ደግሞ ምን ይላል እስኪ እናነበው እ ን ደ ራ ስ መ ኖ ር ጥ በ ብነ ው እንደራስ መኖር ጥበብ ነው። እንደራስ መኖር ጥበብ ነው ይላል። ኦኬ ሁለተኛው ስ ምን ይላል? ወደ ሁለተኛው ስንሄድ ከ በ ደ መ ይችን መ ለማለት ነው በሰፈንታ መ ብለን እናነባታለን። በስተት ነው ሰተ ብላ የተጻፈች ሰው በሰቦታ ኤም ብላችሁ አንብቡት። ከዛ ይችኛዋ ልነች ከዛ ካ የመጨረሻዋ ም በአንድ ላይ ስናነበው መልካም መልካም ተብሎ ይነበባል። እንደነገርኳችሁ ሰን መ ማድረግ አለብን። በስጠት ነው ሰ የተባለች ኦኬ። ወደዚኛው ስንሄድ ምን ይላል? ሰ ው ነ ው ከበደ መልካም ሰው ነው ከበደ መልካም ሰው ነው ይላል። ኦኬ ወደሚቀጥለው ስንሄድ ምን ይላል? እ ያ ን ዳ ን ዱ ሰ ው ጎ በ ዝ ነ ው እያንዳንዱ ሰው ጎበዝ ነው። እያንዳንዱ ሰው ጎበዝ ነው ይላል። ኦኬ፣ ይህም በዚህ ካየን ወደዚኛው ስንሄድ ምን ይላል ደግሞ ይሄ የሰው ልጅ የራሱ ተሰጦ አ አ አለው የሰው ልጅ የራሱ ተሰጦ አለው። የሰው ልጅ የራሱ ተሰጦ አለው ብያነባለሁ ማለት ነው። ኦኬ ይህም በዚህ ካየን ወደዚኛው ስንሄድ እስኪ እናንበው መ ል ካ ም ነ ት ለ ራ ስ ነ ው መልካምነት ለራስ ነው። መልካምነት ለራስ ነው ብያነባዋለሁ። ኦኬ፣ ወደ የሚቀጥለው ሲሄድ የሚቀጥለውስ ምን ይላል? አ ል ማ ዝ በ ሰ ው ዘ ን ድ ተ ወ ዳ ጅ ና ት እስኪ እናነባው ጠቅላላ አድርገን። አልማዝ በሰው ዘንድ ተወዳጅ ናት። አልማዝ በሰው ዘንድ ተወዳጅ ናት። አልማዝ በሰው ዘንድ ተወዳጅ ናት ብዬ አነባዋለሁ። እንግዲህ እያንዳንዱ ፊደል እየቆጠሩ ሳነብላችሁ የነበረ ለምታነቡ ሳይሆን ለጀማሪዎች ገና ለአማርኛ ጀማሪ ከሆናችሁ መጀመሪያ ፊደሎችን መለየት የፊደሎችን ቅርጽ እያንዳንዱን ከለየን፣ በኋላ ከዛ ደግሞ ሆሄዎችን እያጣመርነን ቃላት ምስረታ መልመድ፣ ቃላት ምስረታ ከለመርነን ቃላቶችን አንድ ላይ በማጣመር ትርጉም ያለው አረፍተ ነገር መመስረት መቻል እና ስናነብ እያንዳንዱን እየቆጠርነን ማንበብ መልመድ፣ ፍጥነቱ በራሱ ጊዜ ይመጣል። ፍጥነቱ በራሱ ጊዜ ስለሚመጣ ከኛ የሚጠበቀው ያንዳንዱን ሆሄዎች እየቆጠርነን ለማንበብ መሞከር ከቻልነን ፍጥነቱ ቀስ እያለም የሚመጣ ነገር ነው ማለት ነው። ሰው እንደዚህ እያደረግን በቀላሉ አማረኛን መለማመድ መጻፍ፣ ማንበብ እንችላለን ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮዎችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ የተመኘው ሰናይ ጊዜ።